የሄቦ በዓል አዲስ ተስፋ የሚፈነጥቅበት፣ አለመግባባት በእርቅ የሚፈጸምበት፣ ደስታ የሚታደስበት፣ እንዲሁም አንድነት የሚንጸባረቅበት መሆኑን የገለጹት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር፣ የማህበራዊ ክላስተር አስተባባሪ እና የትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ በስራ ምክንያት በተለያዩ የአገሪቱ ክፍሎች የሚገኙ የብሔሩ ተወላጆች ሄቦ የሚሰባሰቡበት በዓል በመሆኑ ይህን አቅም የዞኑን ልማት ለማፋጠን መልካም አስተዳደርን ለማስፈንና አንድነትን ለማጠናከር መጠቀም ይገባል ብለዋል። በየዓመቱ በዚህ የዘመን መለወጫ የሚሰባሰበው የብሔሩ ተወላጆች የአካባቢውን ልማት ለማሳለጥ፣ የመልካም አስተዳደር ለማሳለጥ፣ የህዝቡን አንድነት ለማጠናከር፣ የብልጽግና ጉዞን ማፋጠን እንዲቻል ይህን አቅም መጠቀም ያስፈልጋል። በመሆኑም በዚህ አጋጣሚ ባህል ከማሳደግ ባሻገር ይህንን በአዲስ መንፈስ፣ በአዲስ ተስፋ፣ በአዲስ እቅድ የዞኑን ልማት ለማፋጠን ይህን አቅም መጠቀም እንዲቻል በዚህ አጋጣሚ ጥሬን በራሴና በክልሉ መንግስት ስም ማስተላለፍ ፈልጋለሁ። በክልሉ የሚገኙ ብሔር ብሔረሰቦች አዲስ ዓመትን ከተለያዩ ብሔር ብሔረሰቦች ጋር በጋራ ማክበራቸው ህብረ ብሔራዊ አንድነትን የሚያጠናክርና መደመር ለኢትዮጵያ አስፈላጊ መሆኑን በተግባር ያረጋገጠ መሆኑን ነው አቶ አንተነህ ፈቃዱ የገለጹት። የክልላችን ብሔር ብሔረሰቦች አብዛኞቹ ዘመን መለወጫ በዓል ያላቸውም አመታዊ በዓል ያላቸውም ከክልላችን ብሔር ብሔረሰቦች ጋር በዓሎቻቸውን በዚህ በመስከረም ወር አክብረዋል። ሁሉም በአንዱ ብሔረሰብ በዓል ሁሉም በመገኘት የክልላችን ብሔረሰቦች ብቻም ሳይሆን ከክልላችንም ወጣ ብለው በተለይ ከደቡብ ኢትዮጵያ ተገኝተው፣ ከሲዳማ ክልል ተገኝተው በጋራ አክብረዋል ይሄ ህብረ ብሔራዊ አንድነታችንን እጅግ በጣም ያጠናከረ ነው። በተለይ ከሲዳማ ክልል በክልላችን ሌሎች ብሔረሰቦች ጋር ተገኝቷል። ከደቡብ ኢትዮጵያ ከወላይታ ተገኝተዋል። ከጋሞ ተገኝቷል። እንዲሁም ከኦሮሚያ ክልል ተገኝተዋል። ይሄ መደመር ምን ያህል ለኢትዮጵያ አስፈላጊ መሆኑን ያሳየና የህዝቦችን ትስስር ያጠናከረ ነው። የዘንድሮ የሄቦ በዓል ታላቁ የኢትዮጵያ ህዳሴ ግድብ በተጠናቀቀበት እንዲሁም ኢትዮጵያ ተጽዕኖ ፈጣሪነቷ ከፍ ያለበት ጊዜ ላይ የሚከበር መሆኑን ነው ምክትል ርዕሰ መስተዳደር፣ የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ የገለጹት። ታላቁ ህዳሴ ግድብ ግንባታ ተጠናቆ የኢትዮጵያ ጂኦ ስትራቴጂያዊ ቁመናዋ የተለወጠበት በዓለም ደረጃ በአፍሪካ ተጽዕኖ የመፍጠር አቅሟ ያደገበት ወቅት ላይ ነው። ስለዚህ እዚህ ለየም ብሔረሰብ ብቻም ሳይሆን መላው ለመላው ኢትዮጵያውያን አዲስ ተስፋ የፈነጠቀበት ወደ አዲስ ምዕራፍ የተሸጋገርንበት እንደመሆኑ ይህ በዓል ከየም ባለፈ በኢትዮጵያ ደረጃም ጭምር ትልቅ ቦታ የሚሰጠው ወቅት ላይ እየተከበረ ይገኛል። በዚህም ሁላችንም በተሰማራንበት ባህላዊ ሴቶቻችንን እያከበርን ባህላዊ ሴቶቻችንን እያከበርን ልማቶቻችንን እያጠናከርን ብልጽግናችንን እውን ማድረግ ይኖርብናል። የማዕከላዊ ኢትዮጵያ ክልል ከተመሰረተ አጭር ጊዜ መሆኑን ያስታወሱት አቶ አንተነህ ፈቃዱ ብልጽግና ከሚረጋገጥባቸው ክልሎች አንዱ ስለመሆኑም ነው። አሁን ላይ እየተሰሩ ያሉ ልማቶች ማሳያ ስለመሆናቸው ያነሱት ክልላችንም ከተመሰረተ ሁለት ዓመት ገደማ የሆነው ሲሆን፣ በሁለት ዓመት ውስጥ ራሱን እንደ አዲስ ከማደራጀት ባለፈ በሁለት እግር ቆሞ ልማት እየሰራ ነው የሚገኘው። ብልጽግና ደግሞ ቀድሞ ከሚረጋገጥባቸው ክልሎች አንዱ መሆኑን ጭምር ተጨባጭ ማሳያዎች አሉ። ለዚህም ሁሉም ዞን፣ ሁሉም የክልላችን ተወላጅ በጋራ ርብርብ እንዲያደርግ ጥሪ ማድረግ እፈልጋለሁ።